በዝቋላ ላይ የደረሰው አደጋ እጅግ አደገኛ የሆነ አደጋ ነው። አባቶቻችን ፍትህ ለመጠየቅ ነው። እንግዲህ ብዙ ጊዜ ከዚህም በፊት ብዙ አባቶቻችን እንደዚሁ እያለፉ በእምነቴ ሙስሊም ነኝ፣ በማንነቴ ሰው ኦርቶዶክስ ወንድሜን ሲከፋው የማልወድ ሆዴን የሚብሰው አዎ፣ ሰው ነኝ እኔ ይህን ቤተክርስቲያን ራቁቷን ያስቀራችሁ። እኔም እውነቴን ነው መነግራችሁ። ቤተክርስቲያንን መቼም ማጥፍታችሁ አትጨርሱ። ሃይማኖት በጣም መመታት ያለበት አይዲኦሎጂ መሰበር እንደ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው። ሃይማኖት በጣም መመታት ያለበት አይዲኦሎጂ መሰበር እንደ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስብ። የልጆቻችን ሳይኪ ላይ እየተጫወተ ያለ የሴት ሰላም፣ ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የነቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምንስቆያችሁ፣ እኔ አለሁ እግዚአብሔር ይመስገን። በያላችሁበት በሰላም ክርስቶስ ይብዛላችሁ። የርቶዶራችው ውድ ቤተሰቦቻችን በድጋሚ በአዳዲስ መረጃዎች ተመልሼ መጥቻለሁ። የ የአባቶቻችን ዝምታ ገና ብዙ ዋጋ ያስከፍተናል ብዬ አስባለሁኝ። አሁን ደግሞ ዝምታው ሲበዛ ሃይማኖት መመታት አለበት መሰበር አለበት ወይም መጥፋት አለበት እያሉ እየዛቱ ነው ያሉት። የራሳቸውን ላይብ ቤት ከፍተው ማለት ነው። ታዲያ ይህን እየሰማን እኛ እስከመቼ ዝም እንላለን? ይህ ጉዳይ ሁላችሁም በተለይ ሴቶች በትኩረት ልትሰሙት ይገባል። የማስደምታቸው ይሆናል። እንዲሁም የማንጠብቃቸው ሰዎች ድምፅ ለዝቋላ አባቶች ሲሆኑ አይተናል። በጣም የሚደንቅ ነገር ነው። ስንቱ ኦርቶዶክሳውያን ሰምቶ ባልሰማ ዝም ባሉበት ሰዓት እንደዚህ ያለ ነገር መስማት በጣም የሚደነቅ ነገር ነው። ይህም ቪዲዮ ማሳያቸው ይሆናል። ብዙ ቅዱስ አባታችን አቡነ ማትያስ ከዚህ ቀደም ብዙ በዝቋላ አባቶች ምን ብለው ነበረ? አሁንስ ይህን ነገር ያልደገሙበት ወይም ያልተናገሩበት ምክንያት ምንድን ነው የሚለውንም አብረን እናያለን። ሁላችሁም ቪዲዮን ሼርና ላይክ በማድረግ ጀምሮ ቀጥታ ወደ ቪዲዮ ስታችኋለን። ተከታተሉ። ይችን ቤተክርስቲያን ራቁቷን ያስቀራችሁ እነኑኝ፣ እውነቴ ነው መነግራችሁ። ቤተክርስቲያንን መቼም አጥፍታችኋት አትጨሩስ አትጠፋም ስንል ጥንተ ታሪኮ የሚነግረን ይህንኑ ነው የሚጠብቃት መድኃኔ ዓለም ከምንም በላይ ነው እሱ የተሰቀለላት ኢየሱስ ክርስቶስ የሚያሻግራት ነው ቤተ ክርስቲያን ተዋሕዶ መቼም አትጠፋ መቼም ለክፎች ተላልፋ አትሰጥ ቤተ ክርስቲያን አታልፍም ቤተ ክርስቲያን ታሳልፋለች እንጂ እናንተ ጸጉራችሁ እንደኔ ከገባ ተመልጣችሁ ጸጉራችሁ እንደዚህ ጠቁሮ ከመሰላችሁ እስኪሸብት ድረስ ቤተክርስቲያንን ትታገሏታላችሁ። እናት ኦርቶዶክስ ተዋሕዶ ቤተክርስቲያንን ግን አትጥሏትም። መቼም ዛሬ እሳት ያለበሳችኋት ቤተክርስቲያን ነገ እሳቱን ታለብሳችኋለች። እናት ኦርቶዶክስ ተዋሕዶ መቼም አትጠፋም፣ እናንተ ትጠፋላችሁ። እሱ አትረግብም፣ እናንተ ትረግባላችሁ። ቤተክርስቲያንን አጥፍተ የምትገነባት ሀገር ነገ እሾ ሆነ፣ ህዝቡም ደግሞ ትንታግ ሆኖ እንደ ጣልፍ አድርጎ ሬሳህን አቃጥሎ ጭምር ይሸኛል። የገዳም አባቶችን አጥፍተ ተኝተ አታድርግ ከዚህ በኋላ መደራጀት አለብን። እንደ ቁራ የምንጮይበት ጊዜ ከዚህ በኋላ ማብቃት አለበት። ይህን ቪዲዮ ኮፒሊንግ ሼር ለሁሉም አድረሱ። አብሶ ለኦርቶዶክስ ምእመን ለሁሉም አብሶ ደግሞ ለወጣቶች ለሁሉም ይድረስ። ከዚህ በኋላ ኦርቶዶክስ ሃይማኖት ላይ ተመስርቶ ለሚደረግ ጥቃት አባቶች ላይ ተመስርቶ ለሚደረግ ጥቃት ቤተ ክርስቲያኗ ላይ ተደርጎ ለሚደረግ ጥቃት ከዚህ በኋላ መጮ አይገባንም። ከዚህ በኋላ አንድ ላይ ሆነን ተደራጅተን መታገል ይኖርብናል። አሁን በታጣቂዎች ተገደሉ ስላሉ ስለተባሉት አባቶች ብቻ ሳይሆን ከዚህ በኋላ ቤተ ክርስቲያን ውስጥ ገብታችሁ ተመሳስላችሁ ገብታችሁ ቤተ ክርስቲያንን የምታናውጡ ልታፈርሷት የምትሞክሩ ቀሚስ ለብሳችሁ የገባችሁ አባቶች፣ ምእመናን በሙሉ ማለት ነው። ከዚህ በኋላ ተደራጅተን ነው የምንዋጋው። ዝም ብለን እንደ ቁራ እየጮህን የምንታገስበት ምንም ምክንያት የለም። ከኢየሱስ ክርስቶስ ምንም ማንም ምራያል ሊበልጥ አይችልም። ቤተ ክርስቲያኗ ውስጥ የገባችሁ ለቢዝነስ ቢዝነስ እያጧጧፋችሁ ያላችሁ በየገዳማቱ በየቤተ ክርስቲያኗ ያላ ሰዎች አላችሁ። ስለዚህ ከእናንተም ጋር ትግል ተደራጅተን እንታገላለን። ምርጥ አባቶችን ይዘን ይህ አሁን ላይ የምንፈጥረው ተቋም ወይም ድርጅትም ከፖለቲካ ንጹህ የሆነ ከዘር ንጹህ የሆነ ሃይማኖት ላይ ብቻ ያተኮረ ሃይማኖትን ለመጠበቅ ብቻ የሚቋቋም ተቋም ይሆናል። ቤተ ክርስቲያን ላይ ከሚደረግ ፋይናንሽያሊ ጥገኝነት ከሚደረግ ነገሮች ሁሉ ንጹህ የሆነ እያንዳንዱ ወጣት ራሱ ኢኮኖሚካሊ ራሱን የቻለ ወጣት እዚህ ተቋም ውስጥ ይገባል። ለቤተ ክርስቲያንና ለቤተ ክርስቲያን ለሃይማኖቷ ሲል እስከ መጨረሻው የሚታገልበት ተቋም ይሆናል ማለት ነው። ቤተሰቦቼ፣ የተለያየ ኮሜንት ያላችሁ ሀሳብ ያላችሁ ኮሜንት ላይ ጻፉ። ይሄ ነገር አዎ መደራጀት አለብን ተቋም መስረት አለብን የምትሉ ሰዎችም የተለያየ አስተያየትም ያላችሁ ሰዎች ኮሜንት ላይ ጻፉልን። አመሰግናለሁ። መልካም ጊዜ። እወዳችኋለሁ። ኢሹ ነው ኦርቶዶክሳውያን። ከዚህ በኋላ የኦርቶዶክስ ቤተክርስቲያን በነፃነት እንድትኖር ፍትሕ እንድታገኝ ከተፈለገ ይህን ጉዳይ በትናንትናው ዕለት ጠበቃ አያለው የህግ ባለሙያው አንስቶት ነበር። መንግስት ይህን ነገር ማስቆም ካልቻለ እኛ ኦርቶዶክሳውያን የምንደራጅበትና ራሳችንን ተደራጅተን የምንጠብቅበት መንገድ ይፈቀድልን ሲል አንስቷል። ይህ ሀሳብ ትልቅ ኢሹ ነው ኦርቶዶክሳውያን። ስለዚህ ይህን ሀሳብ እንደቀልድ ልናየው አይገባም ብዬ አስባለኝ። ተፈጻሚነት እንዲኖረው ማድረግ ደግሞ ለሚመለከተው አካል መድረስ አለበት። ኦርቶዶክሳውያን ለሚመለከተው አካል እንድታደርሱ ጠይቃቸዋለሁ። በዝቋላ ላይ የደረሰው አደጋ እጅግ አደገኛ የሆነ አደጋ ነው። ምንም አይነት ከጸሎትና ከብህትውና በቀር ሌላ ነገር ያላደረጉ ይህን አደረጉ የማይባሉ አባቶች ናቸው፣ በግፍ የተረሸኑት የተገደሉትና። ይሄ በእውነቱ ጥብቅ የሆነ ጸሎትና ምሕላ ለሀገራችን የሚገባ ነው። ሁላችንም በያለንበት ይሄ አስጊ የሆነ በጣም አስጊ የሆነ ድርጊት ነው የተፈጸመው። ምንም አይነት ይህን አሉ የሚባሉ ይህን አደረጉ የሚባሉ ይህን ተናገሩ የማይባሉ በሰላም በጸሎትና በአምልኮት የሚኖሩትን መነኮሳት እንደዚሁ በዚሁ አይነት መግደል ማለት እንደው የግፍ ግፍ ነው። ብፁ አባታችን ብፁ ወቅዱስ አቡነ ማትያስ እንግዲህ ይህን ንግግር ያደረጉት የዛሬ አመለት ነው፣ በዝቋላ አባቶች ላይ ያስተላለፉት መልእክት ነው። ዛሬ ምነው ዝም አሉ ብትሉኝ፣ ኦርቶዶክሳውያን ይገባቸዋል። ምንም አይነት መናገር ራሱ አይጠበቅብኝም። በዛ ሰዓት እነ ብፁ አባታችን ብፁ አቡነ አብርሃም እያሉበት ሰዓት ነው። እንዲሁም እነ ብፁ አቡነ ጴጥሮስ እያሉበት ሰዓት ነው። ብዙዎች ከጎናቸው ነበሩ። ስለዚህ ዛሬ ደግሞ የሚታወቅ ነገር ነው። ምንም ግልጽ የሆነ ነገር ነው። ብቻቸውን ይነገር መናገር አይችሉም፣ ታፍነዋል። ብፁ አባታችን ብፁዕ ወቅዱስ አቡነ ማትያስ በዚህ ጉዳይ ላይ እውነት ላችኋለሁ ማለት ነው። በጣም የሚያሳዝን ነገር ነው። እግዚአብሔር ይፍረድልን ከጌታችን ከመላቻችን ከኢየሱስ ክርስቶስ እንጠብቃለን። ግልባጭ ከማርያም ብሏል አንድ ወንድማችን። ትክክል ነው፣ እውነት እላቸዋለሁ። ወደ ቀጣይ ቪዲዮ እንሄዳለን። ተከታተሉ። ሳይፈሩ ነው እንደምትሰማው እንደሰማነው ሳይፈሩ እና እነሱን ያስፈጸመ አምላክ እኛን የሚያስፈጽም በቸርነት ያስበን፣ የነሱ ጸሎት ይደርብን። እዚህ አባቶቻችን ጋር ተደርበው ሰማያት ሆነው ቅብራቸውም አንድ ላይ ሆነዋል ማለት ነው። ይሄ የምናየው ቤት የሰማያት መቀበሪያ ቤት ነው። በዚህ ምክንያት ምክንያት ቤት የተቀበሉት ማለት ነው። እና ስለዚህ ለለቀ ለቀብር የተገኛችሁ

ከብራቸው ደግሞ በኪዳን እረፍት ቀን ነበር የሆነው ማለት ነው። እኔም አባት ያረፉት በአስራ ሦስት አርብ በአስራ አንድ ሰዓት በአስራ ሦስት ተገደሉ። ዛሬ ደግሞ ከብራቸው በኪዳን ተፈጸመ ማለት ነው። እና እመቤታችን ቅድስት ድንግል ማርያም ሁላችንም በቅርታ ታስበን የእኛንም ጽዋ ታሳምርልን አክሊል ለመቀበል ታብቃን መቤታችን ታልተኛ ገራቸሆ አቡነ ዘበሰማያት ይህ አራቱ አባቶቻችን ሰማት የሆኑት የመቃብራቸው ስፍራና ቦታ አሁንም የተገደሉት አባት በዚሁ በአራቱ ቅዱሳን መቃብር ተደምረዋል። የሃይማኖት አባቶችን መግደል ጀግና አያስብልም። ስለ ሀገር ሰላም፣ አንድነት፣ መዋዳድ፣ መቻቻል በየእለቱ በጾምና በጸሎት የሚጸልዩ አባቶችን መግደል ጀግና አያስብልም። የሃይማኖት አባቶችን የሚገሉ የሃይማኖት አባቶችን የሚያንቋሽሹ የሃይማኖት አባት መግደል ጽድቅ የሚመስላቸው ከቅርብ ጊዜ ወዲህ ተበራክተዋል። እነዚህ አባቶች ወደ ገዳም የሚሄዱት ዓለምን ንቀው ምኞት ገለው ነፍሳቸው ለእግዚአብሔር አሳልፈው ለመስጠት ነው። በገዳም የሚኖሩት ምድራዊ ክብርና ሀብትን ፍለጋ አይደለም። ጠረጴዛ ያለሰው ድንጋይ ተንተርሰው የሚኖሩት ስጋቸው በመንፈሳዊ ተጋሎ አስገዝተው ለመላው ዓለም ለሀገራቸውና ለወገኖቻቸው ለመጸለይ በጸሮታቸው ህብረት ምድራዊውን ዓለም ከመለኮታዊ ዓለም ጋር የሚያገናኙ ድልድዮች ናቸው። የዝቋላ ገዳም በመናንያን አባቶች ላይ የተፈጸመው ግፍ ማቆሚያ የሌለው የአበው ሞት ሆኗል። ከሁለት ዓመት በፊት የአራቱ መነኮሳት መገደል የደረሰበት ቁስል ሳይሽ አሁን ደግሞ ከገዳም ራቅ ብለው ቆሎ ቆርጥመው የሚኖሩት አባቶች መገደላቸው ሲሰማ፣ የተቀሩት ያሉበት ሁኔታ አልተረጋገጠም ተብሏል። የቲክቶክ ሰገነት ላይ የወጣችሁ ዝምታን የመረጣችሁ ስለ ዝቋላ አቦ ገዳም አባቶች እናንተ አይመለከታችሁም? በዝቋላ አቦ ስለተገደሉት መነኮሳት እናንተ አያገባችሁ? ብታቁት ብታቁት በዚች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ያበባችሁት። እዚህ ሶሻል ሚዲያ ላይ ቪው ያገኛችሁት፣ ፎሎወር ያገኛችሁት የዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ስላስተማራችሁ ነው። ስለገዳሞቻችሁ ምንም አያገባችሁ? ሰው ስጋ ወደሙ ስለሚቀበልበት ገዳም አይመለከታችሁም? ዝምታን የመረጣችሁት ለዛ ነው ለዛ ነው። ያማራችሁት ያበባችሁት ግን በዚህ ቻማናዊት በሆነቿ ቤተ ክርስቲያን ነው። ይህንን ወንድሜን ግን ሳላመሰግን ማለፍ አልፈልግም። በእምነቴ ሙስሊም ነኝ፣ በማንነቴ ሰው ኦርቶዶክስ ወንድሜን ሲከፋው የማልወድ ሆዴን የሚብሰው አዎ ሰው ነኝ እኔ። ግፍን ለመቃወም በደልን ለማውገዝ በእኔ ካልደረሰ ብዬ ጎጥ አልመዝ እና እጮሃለሁ። ስቃይ እንግልቱን ግፉን ተቃውሜ ከኦርቶዶክስ ወገን ከጎናቸው ቆሜ

በእምነቴ ሙስሊም ነኝ፣ በማንነቴ ሰው። ኦርቶዶክስ ወንድሜን ሲከፋው የማልወድ ሆዴን የሚብሰው አዎ፣ ሰው ነኝ እኔ። ግፍን ለመቃወም በደልን ለማውገዝ፣ በእኔ ካልደረሰ ብዬ ጎጥ ማልመዝ። እናም ምጮሃለሁ፣ ስቃይ እንግልቱን ግፉን ተቃውሜ፣ ከኦርቶዶክስ ወገን ከጎናቸው ቆሜ። ገዳም አባትን ይቁም በግፍ መግደል፣ ማናለብኝ በሚል አታርሱ በደል። ሰውን ብትንቁ፣ ምንም ባይመስላችሁ፣ ፈጣሪን አስታውሱ፣ ሞት ነገ አለባችሁ። ይህን ወጣት ሰማችሁት አይደል? ብዙ ኦርቶዶክሳውያን ይህ ጉዳይ እንደ ቀላል አይተው ዝም ባሉበት ሰዓት ሰምተው ባልሰማ ላሽ ባሉበት ሰዓት ይህ ወጣት ድምፁን በእንደዚህ አይነት መልኩ ማሰማቱ እውነት ላቸዋለኝ አንጀቴን በልቶኛል። እግዚአብሔርን በቃ ቃላት የለኝም። እግዚአብሔር ያክብርልን። እግዚአብሔር ይጠብቅህ፣ ማለት ወዳለ ወንድማችን እውነት ናቸዋለ ይበ በዋሽ ውስጥ ከሚኖሩ ከስምንቱ አባቶች እኒ ትልቅ አባት አንዱን አጣ ናቸው። አስራ ሁለት ዓመት ሙሉ ከሰው ተገናኝተው የማያውቁ ሰው አይተው የማያውቁ ከእግዚአብሔር ጋር ብቻ የሚገናኙ ከዋሽ ውስጥ ወጥተው የማያውቁ እነዚህ ትልቅ አባት ከዋሽ ውስጥ አውጥተው ገለው ከተራራ ስር ጣሏቸው። ሰው ደርሶባቸው የማያውቅ እነዚህ አባት ላይ ገለው ጣሏቸው። እባካችሁ ስለ ቤተክርስቲያን የበላይ ጠባቂዎች ብላችሁ ለዚህ ለነዚህ አባቶች ለምስኪኖች አባቶቻችን ፍትህ ስጧቸው ስል ከልቤ ይጠይቃሉ። ፍትህ ስለጧቸው ስል ስለ ማኅተቤ ብዬ ይጠይቃሉ። ፍትህ ስጧቸው ስል ስለተዋህዶ ብዬ ይጠይቃሉ። እባካችሁ፣ እባካችሁ፣ አባቶቻችን እባካችሁ ለምናችኋሉ። እንደዚህ የልጅነት እምባይን እያያችሁ ተዉ፣ ተዉ አጨክኑ እያልኩ እባካችሁ ኦኬ፣ አሁን ደግሞ ሀይማኖት መጥፋት አለበት መመታት አለበት መወገድ አለበት ብለው የራሳቸውን የላይቭ ቤት ከፍተው ይህን ንግግር የጥላቻ ንግግር ሲያስተላልፉ የነበሩ ይኸውም ሴቶች ከሴት የማይጠበቅ ነገር እውነት እላቸዋለኝ። ሴቶች የሆናቸው ቪዲዮው በደንብ አድርጋችሁ ጠንቅቃችሁ ልትሰሙት ይገባል። እጅግ መጥፎ የሆነ ቃላት እየሰነዘሩ ነው ያሉት። ክባድ ጥንቃቄ ልታደረጉ ይገባል። ነኝን የምትከተሉ ሰዎች አሁንም በድጋሚ እነግራችኋለሁ። ሴቶች ቪዲዮው ለናንተ ነው። በደንብ አድርጋችሁ ልሰሙት ይገባል። ስሙ፣ ተከታተሉ። ሃይማኖት በጣም መመታት ያለበት አይዲዮሎጂ መሰበር ይሰበር፣ እንደሚባለው መሰበር ያለበት ነገር ብዬ ነው አስብ። ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው። አንግሊ ታትስ ማይ ኦንሊ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ ስ ሴቶች ጠላት የሆነ ኢንስቲቱሽን ነው። ራሱ አንዳች ነገር የሚሰብር ነገር ይሰባብርሽ እንዳልልሽ ተሰብረሽ አልቀሻል። ወገኖቼ ይህን ቪዲዮ በደንብ ኮፒሊንክ አድርጉልኝ፣ ደግሜ እላችኋለሁ ኮፒሊንክ አድርጉልኝ። ብላችሁ ብላችሁ ደግሞ ከሃይማኖት ተቋም እህቶቻችንን ነጥለን እናውጣ። እህቶቻችን ደካማ ጎናቸው ሃይማኖታቸው ስለሆነ ደካማ ጎናቸው አዎ ሃይማኖታቸው ነው፣ በቀላሉ ሃይማኖታቸውን አሳልፈው የሚሰጡ እንስቶች እኛ ኦርቶዶክሳውያን ባለማተቦች የሉን? እናንተ ፌሚኒስት በሚል አስተሳሰብ እህቶቻችንን እንደግፋለን እንረዳለን በሚል አጀንዳ ሃይማኖት ጠል እንደሆናችሁ አሳይታችሁ ነው። የእኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሴት ምዕመናን እንዲሁ በቀላሉ ሃይማኖታቸውን የሚተዉ ማተባቸውን የሚያላሉ አይደሉም። እንዴት ብትመዝኗቸው ነው? የሃይማኖት መንፈሳቸውን እንሰብራለን ሴቶችን ከሃይማኖት እስራት እናወጣለን የምትሉት እናንተ የምትመሩትን ሴት እህቶቻችሁን አታቋቸውም ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሴት ምዕመናን በሃይማኖታቸው ጠንካራ፣ የአምላካቸውን በረከትና ረድኤት በተስፋ የሚጠብቁ እጅግ ብርቱ የሆኑ ሃይማኖተኞች ናቸው። እንዲሁ በቀላሉ እቤታችሁ ቁጭ ብላችሁ ኦርቶዶክስያን ባለማተብ ሴት ምዕመናንን ማተብ የምታስበጥሱ ከሃይማኖት የምታወጡ ይመስላችኋል ይመስላችኋል ይሄን ቆሻሻ አስተሳሰብ፣ ይሄን የብልግና መንፈስ የሚቀበሉ ሴት ምዕመናት እኛ ባለማተቦች የለንም። ሃይማኖት የሚጠሉ እህቶች የሉንም። እንደውም የቤተ ክርስቲያን ውበት ናቸው። ሴት እህቶቻችን በሃይማኖታቸው ጉዳይ ጠረጴዛ ላይ ቁጭ ብለው የሚነጋገሩ አይደሉም። ይሄን የበሰበሰ አስተሳሰብ፣ የቆሸሸ የኢሉሚናት መንፈስ ይዛችሁ መታችሁ እህቶቻችንም በቀላሉ ከሃይማኖት ማስኮብለል አትችሉ። ችግርን ጠንቅቀው የሚያውቁ ፈተናን በብርቱ የህይወት ትግል ውስጥ ያለፉ እግዚአብሔር የረዳቸው ወደፊትም የሚረዳቸው አሁንም የሚያግዛቸው እጅግ ብርቱ የሆኑ ሴት እህቶቻችን አሉ። አይናቁም፣ አይደፈሩ፣ እያልን አይደለም። ይሄ አገራችን ላይ አለ። እኛ በጋራ ቆመን እያገዝናቸው ትግላቸውን እየታገልን ህመማቸውን እየታመምን አብረናቸው እንቀጥላለን እንጂ በእናንተ የቆሻሻ አስተሳሰብ እውር ድንብር በሆነ አካሄድ የሚሄዱ ኦርቶዶክሳውያን ባለማተቦች ግን የሉም። ሃይማኖት የሚጠሉ ሴቶች የሉንም። ማተባቸውን የሚበጥሱ እህቶች የሉንም። ይልቁንስ አጥብቀው የሚሄዱ ጠንካራ እህቶች አሉን። ዛሬም በመቅደሱ የእግዚአብሔርን ተስፋ የሚጠባበቁ የሚያስቀድሱ፣ ኪዳን የሚያደርሱ ብርቱ የሆኑ እህቶች አሉን እንጂ በቀላሉ በእናንተ እውር ድንብር መሪነት ሃይማኖታቸውን ትተው ማተባቸውን አላልተው የሚኮበልሉ ሃይማኖትን የሚጠሉ እህቶች ትላንትናም አልነበሩም፣ ዛሬም አይኖሩም፣ ወደፊትም አይፈጠሩም። ይሄ የእናንተ ቅዠት ነው። ሃይማኖት መመታት አለበት፣ መሰበር አለበት። እህቶችን ከተተበተቡበት የሃይማኖት እስራት ማስወጣት አለብን፣ ሃይማኖትን እንዲጠሉ ማድረግ አለብን፣ እያለች ስትናገር ያው አንገቷን ስታነቃንቅ ተመልከቱ እሷን የምትናገረው ቆሻሻ ብልግና አነጋገር እውቅና ለመስጠት አንገቷን ታነቃንቃለች እናንተ ግን ሃይማኖት ጠል የአውሬው መንገድ ጠራጊ እንደሆናችሁ አሳይታችሁናል ይሄ ደግሞ አይሳካላችሁም ምክንያቱም በእናንተ ድሪቶ ቆሻሻ ብልግና አስተሳሰብ ሃይማኖቷን የምትከዳ ማዕተቧን የምታላላ እህት የለችንም ሰላም ለእናንተ ይሁን ሁሉም ሰው ሊያዩ የሚገባ ብዬ የማስበውን አንድ ቪዲዮ ልጋብዛችሁ

ለሴቶች ጠላት የሆነ ኢንስቲቱሽን ነው ራሱ ፍርሰም ለአንዳንድ ወንዶች ሊጠቅማቸው ይችላል። ስትራክቸር ስለሚሰጣቸው ቢሄቪያቸው ማኔጅ ስለሚያደርግ ይኖ ሊጠቅም ይችላል ግን ለሴት ግን ኮምፕሊትሊ ካንተር ኢንቲቲቭ የሆነ አገንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ ያ ሳይኪ ዲቨሎፕ ሲያደረግ በልጅነት በጣም ዲፊካልት ነው፣ ከዛ ውስጥ መውጣት ይቶከሰ ሎንግ ታይም ባይ ዘ ወይ። እንደዚህ ሰብረን ወተን ለመናገር በሃይማኖት ላይ እና ሃይማኖት በጣም መመታት ያለበት አይዲዮሎጂ፣ መሰበር ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስብ። የልጆቻችን ሳይኪ ላይ እየተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ እያስቀረት እንግዲህ፣ እንደሰማችሁት እነዚህ የፌሚኒዝም ሙቭመንት አራማጅ እህቶች ምን እያሉ ነው? ሃይማኖት ቃል በቃል ማለት ነው መመታት ያለበት መሰበር ያለበት ነገር ነው። እህቶችን አሁን እንደ የምሰራው እህቶች ላይ አለች ከሃይማኖት እስራት ውስጥ እንዲወጡ ነው። ስለዚህ ሃይማኖትን እንዲተዉ ነው። ቅዱስ ጳውሎስ በመጀመሪያ የተሰሎንቄ መልእክቱ ምዕራፍ አምስት ቁጥር ሃያ ሁለት ላይ እንደሚናገሩ ቃል አለ። ይህ ምንድን ነው? ከማናቸውም አይነት ክፉ ነገሮች ራቁ ይላል። በቃ አሁን ከዚህ በላይ ኢቪል ወይም ከዚህ በላይ ክፉ ነገር ሊገኝ አይችልም። በነገራችን ላይ ሴቶችን ከሃይማኖት ማስወጣት ነው ያለብን ሲሉ በሌላ አማርኛ ምን እያሏችሁ መሰላችሁ? ለክርስቲያኖች በተለይ ከክርስቶስ ኢየሱስ መነጠል አለብን እያሏችሁ ነው። ስለዚሁ ምርጫው የእናንተ፣ ወይ ክርስቶስ ኢየሱስ ወይ ፌሚኒዝም። እህቶችን ወይም ሕፃናትን ተጨቆኑ ብሎ ምናምን ሀሳብ መስጠት ወይም ድምፅ ማሰማት ጥሩ ነው፣ እዚህ ላይ መስራት ይህንን ለመስራት ግን ፌሚኒስት መሆን አይጠበቅባችሁ። ፌሚኒዝም ይሄ ብቻ አይደለም ጉዳዩ ጉዳዩን እንደምታዩት ከክርስቶስ የሚነጥል አጋንንታዊ ነገር ነው። ይቅርታ ይህን ቃል በቃል እንደዚህ ስላልኩት ማለት እና በጣም ጥንቃቄ ይፈልጋል። ክርስቲያን የተባላችሁ እህቶች፣ ወንድሞች መስ እንደዚህ ነገር ውስጥ አትገቡ። እህቶች ግን ፕሊስ ልትነቁና ከእንደነዚህ አይነት ሰዎች ጋር እንዳትተባበሩ በጣም ልትነቁ ይገባል። ሌሎቻችሁም ደግሞ ከሩቁ ልትጸየፉት የሚገባ አይነት ነገር ቢኖር አሁን ላይ እኔ አሁን እንደነዚህ አይነት ሰዎች የሚያራሙዳቸውን ነገሮች እኔ ልጆቻችሁን ጠብቁ ነው። ሴቶች ልጆቻችሁን እህቶቻችሁን ከፌሚኒዝም ጠብቁ። በጣም አስጸያፊ ነውና እና ጥንቃቄ ይፈልጋሉ ነው።